ቅድሜ የአፌት እና የፍራታ የተቦሰተውን በመኪና አደጋ ደረሰባቸው የሚለውን ሲይ በጣም ተደናግጦ ነበረ። በጣም በመደናገጥ ነጺ ላይ ይደውላል። ነጺ ተኝታ ነበረ። ነጺም ስልኳን በማንሳት ሄሎ ሄሎ፣ ቢኒ ምን ነው? እንዴት አደርክ? በሰላም ነው ትለዋለች። አረ አረ ጺ ጺ ይላታል። የፍራታ እና ያፌት የመኪና አደጋ ደረሰባቸው ይላታል ም፣ በጣም በመደናገጥ እናንተ ማለት ምን ምን እያለች ትነሳለች ማለት ነው። እሷም በጣም ውሸት ነው ውሸት ነው በላይ ውሸት ነው በላይ እውነት ነው ሲ እውነት ነው ሲ፣ አሁን ይሄ ይሄ እውነት አይሆንም ይሄ እውነት አይሆንም ትለዋለች። እሱም ሲ ተረጋጊና፣ አሁን እባክህን እውነት ነው እባክህን ምናልባት አንዳንድ ጊዜ ውሸት ዜና ይተላለፋል ይሄ እውነት ነው ከግል ተመንግስት ሆስፒታል ወደ ግል ሐኪም ይዟቸው ወጥተዋል ብለዋል። እና ወይ ትሆን ይሆናል፣ ወይ ትሆን ይሆናል ይላታል። ጽን ማለት ነው። ቢኒያም ተረጋግተሽ በቃ ለገኒና ለናታኒን ነገር ስትል እንዳትናገሪ፣ እንዳትናገሪ ለቪዝ ብቻ ንገሪያትና ነይ ቶሎ ይላታል። እሺ እሺ ትልና በመደናገጥ ጽም ትነሳና ትሄዳለች። ቢኒም በጣም በመፍራትና በመደናገጥ ያለ እሱም ምን ማወቅ የለባቸው ገኒና ናታል ማወቅ የለባቸውም፣ መጀመሪያ እኛን ያቸው ይላታል። ከዛም ጽይ በመደናገጥ እንግዲህ ስልኩን ይዛ ቤዝ ቤዝ ቤዝ እያለች እየወረደች ያለ ወይዘሮ ሊል እንግዲህ የተፖሰተውን ታይዋለች ማለት ነው። ይው ተፖሰተው ስታይ ትልና ብሪክ ቁጭ ትላለች ማለት ነው። ወይዘሮ ሊልት እንግዲህ ያው ታቋት አላችሁ፣ የድራማው ድምቀት ናት ማለት ነው። ጺ እያለ ስትል ፂ ደግሞ ያው መጀመሪያ እንደሰማች እየሮጠች ስትመጣለች ማለት ነው። እሷም ገፍትራት ተመደራጃ ላይ ትወርዳለች ማለት ነው። ምንድን ነው እዚህ በጥፊ ሞቱ እኮ ፍራታና ናታ ፍራታና ያፌት ሞቱ ቢ ሞቱልሽ ማ እኮ አንቺ ደስ ይልሻል ትልና በጥፊ ታቀጥላትና እየሮጠች ትወጣለች። ሉሊትም በዛው ቆይ ቆይ እያለ ትሄዳለች ማለት ነው። እንግዲህ እዚህ ጋር ደግሞ ገኒና እስከ ልጇ የልብስ ቤት ስለከፈቱላት ልብስ ላውንደሪ እየሰራች ነው ያለችው፣ ግን ማለት ነው እንግዲህ እዚህ ጋ ትልቁ ችግር የሚፈጠረው እዚህ ጋር ነው ማለት ነው። ግንም እየተሳሳቆ ከልጇ ጋር እያሉ ሳለ ድረስ እንግዲህ እዚህ ጋ ሉሊት ትደውልና መርዶን ትነግራታለች። በዚህ መካከል የሚፈጠረው በጣም በጣም ከባድ ነገር ነው። ምክንያቱም ባለፈውም ቢኒያም ሲደበደብ ሞተ ብላ የነገረቻት ሉሊት ነበረች። አሁንም አሁንም ኤፍራታ ሞተች ብላ ልትነግራት እንደሆነ ስልኳን በመደጋገም ትደውላለች። ገኒም ይቺ ደግሞ ምን አባቷ ፈልጋ ነው በጧት ደግሞ ምን ፈልጋ ነው የምትደውለው ትልና በመበሳጨት እሷ ምን ትንትናይ ስልኩን ትዘጋባታለች። አሁንም ደጋግማ ሉሊት ትደውላለች። ገኒ ስልክ ላይ ገኒየም በቃ ምን አባሽ ፈልግሽ ነው ብላ ትደውልላታለች። አንቺ ምን አለብሽ በጠዋት ቁርስሽን ትበያለሽ ትላታለች። እሷም ምን ነው ቁርስ ምን እንደበላሁ ልትጠይቂ ነው የደወልሽው? ምን የፈለግሽ ምን ፈልገሽ ነው ትላታለች። ይህን እያለች እንግዲህ ወይዘሮ ሉሊት ያው ይህን የምታረግበት ቀደም ማድረጌ ወደኋላ መለስ ስላድርጋችሁ እና ግኒ የሉሊትን ታሪክ ስለምታቅ ነው በቀጣይ ቪዲዮ ይዤላችሁ